ሰላም የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይም? በዛሬው ፕሮግራማችን እንግዲህ ማህበራዊ ሚዲያ ላይ ሰሞኑን ሲተላለፍ ወይም ደግሞ እረ ውን ምንድን ነው ስንል የነበርንበትን ጉዳይ ይጀላችሁ ተከስቻለሁ እንግዲህ የቤቲና የገኒ ጉዳይ ነው። እንዳያችሁት እንግዲህ ገኒ ለቤቲ ዩቲዩባን እንድታስተካክልላት ሰታ ቤቲም እንግዲህ በተቻለት መጠን አስተካክላላት መልሳላት። ከዛም በኋላ ደግሞ ዩቲዩባ ላይ የገኒን ቪዲዮ አስተካከልኩላት የገኒ ዝንጅብል ቪዲዮ አስተካ ከልኩላት ብላ ሰርታ እኛም ራሱ አመስግነናት ነበረ። የሚገርመው ቤቲ አንድ ቀን ወይም ሁለት ቀን ብቻ እንኳን አይደለም። የገኒን ቪዲዮ የገኒን ዩቲውብ አስተካከልኩላት ስትል የነበረ በጣም ብዙ ጊዜ የገኒን ቻናል አስተካክልላታለሁ። እናንተም ይሄ እንግዲህ እንደ መልካም ጎኖ ነው የማየው እና እናንተም የሚስተካከል ነገር ካላችሁ እኔ ላግዛችሁ እችላለሁ እያለች ብዙ ጊዜ እንደው እንደ ማስታወቂያነት የገኒን ቻናል ማስተካከል ስታውራ ነበር እና በጣም በጣም ብዙ ጊዜ ያው የቤት ሽኛ እንግዲህ ያው ተከታታይ ስለሆንን ሁል ጊዜ እንከታተልሻለን በገባሽ ቁጥር በተለይ አንድ ሰሞን ሁል ቀን የገኒ ዝንጅብልን ቻናል አስተካክዬላታለሁ እናንተም ክፈቱ ባይ ዘ ወይ ዩቲዩብ ስለተከፈተ ሁሉም ይከፈለዋል ማለት አይደለም። የከፈትን ሁሉ ዩቲዩብ ይከፍለናል ማለት አይደለም። የሆነ ሲስተሙን ማወቅ ያስፈልጋል። አጋጣሚ ቤቲ የምታቀርቢው ምቅ ምግብ ምናምን ሁሉ ነገር በጣም ደስ ይላል። የሆነ የተስተካከለ ነገር አለው በዚህ ላይ ደግሞ ስትጫወቺ ደስ ትያለሽ። በዛ በዛ ነው እንግዲህ ብዙ ተመልካች ኖሮች ሊከፈልሽ የበቃው እንጂ ዩቲዩብ ስለከፈትን ብቻ ተመልካች ኖሮን ተከፋይ እንሆናለን ማለት አይደለም እና ገኒ ዝንጅብል እንደምናቃት ከሆነ በእውነት ለመናገር ከሆነ ብዙ ዩቲዩበሮችን ለቁም ነገር ያበቃች ናት። እኔ እንኳን ከማውቃቸው ውስጥ አብርሽን አብርሽ የሚባል ዩቲዩበር አብሪኮ አብራት ይሰራ ነበረ። ዛፍ ዩቲዩብ አብራት ትሰራ ነበር። ገኒ የምትባል አብራት ትሰራ። ዜማ ዩቲዩብ የሚባል አብራት ይሰራ ነበረ። በእውነት ለመናገር በጣም ብዙ ዩቲዩበሮችን የራሳቸውን ስራ ሰርተው በጣም በመልካም በቃ ጥሩ በሚባል ደረጃ እንዲከፈላቸው ለዛ አቅታለች። ገኒ በጣም አብራት ሰራለች። ምናልባት ሰምታችሁት ከሆነ አብርሽ ቄ ነው። እኔ እንኳን እኔንም ራሱ እኮ ትናገረኛለች ብሏል ማለት ነው። እንግዲህ አብርሽ ማለት አንዳንድ ችግር ሲደርስ ወይም ደግሞ በቻናላ ላይ የሆነ ነገር ሲኖር አብርሽ ነው ገብቶ የሚያስተካክልላት፣ የሆነ ነገር ካለም ደግሞ ይረዳታል። ይህን ሁሉ እያደረገ እንኳን አብርሽን ትናገረዋለች። ገኒ ማለት ዝምብላ ትናገር እንጂ በጣም መልካም ከሚባሉ ዩቲዩበሮች ውስጥ አንዷ ነች። እስቲ ቤቲ ለምሳሌ ያህል አንቺ አብሮሽ የሰራ ወይም ደግሞ በትክክል በራስሽ ያገሹ ዩቲዩበር አለ? አብሮሽ እንኳን የሚሰራ ዩቲዩብ አለ ዩቲዩበር አለ? እኔ አይቼ አላውቅም። በበኩል በገንዘብ ነው ኑና ክፈቱ፣ ከዛም በኋላ ሰርታችሁ የራሳችሁን ህይወት መቀየር ትችላላችሁ ነው የምትይው። ትክክል ነሽ። የሚፈልግ ሰው ያስከፍታል። ያልፈለገ ደግሞ የሚችል ሰው ራሱ ይከፍታል። በዚህ አይደለም ግን የገኒን ዩቲዩብ ባትከፍልሽ እንኳን አንቺ ማስታወቂያ ሰርተሽባት ገኒ ልትከፍልሽ ከምትችለው ገንዘብ በላይ በገኒ ቻናል በማስተካከልሽ አግኝተሽበታል ማለት እችላለሁ። ነገር ግን ከዛም በኋላ እየተሰዳደባችሁ እየተሰዳደባችሁ እየተጣላችሁ እየተጣላችሁ መጣችሁ። ግን ገኒ ፊት ለፊት ወጥታ ሁሉንም ዩቲዩበር ትናገር እንጂ አብሯት ሊሰራ አሁን እንኳን አዲስ ዩቲዩበር ቢመጣ አብረው ትሰራለች አብረው ትሰራለች። ግን ምንም አይነት ክፋት የለባትም። አይታችሁት ከሆነ የሷ ቻናል አሁን ወደ ታች እየሄደ ወይም ደግሞ ተመልካች ብዙም የላትም ማለት ይችላለሁ። አብረዋ ሲሰሩ የነበሩ ከአንድ ተነስተው ግን ከሷ ጋር የነበሩ ብዙ ደረጃ የደረሱ ዩቲዩበሮች አሉ። በተለይ እንደዚህ በሚከፋታት እንኳን አይዞሽ ገንዬ ብሎ የገኒን ቻናሏን የሚያስተዋውቅላት አንድ ዩቲዩበር አላየውም። እውነት አብረው ሲሰሩ ምናምን በጣም የማውቃቸው ልጆች አሉ እነሱ አሁን ዩቲዩብዋን እንኳን እንደዚህ ዝቅተኛ ተመልካች ሲኖረው ይህንን ዩቲዩብ ቻናል እንትን ሰብስክራይብ አድርጉና ገብታችሁ ተከታተሏት የሚል ዩቲበር እንኳን አብሯት ከሰሩት ውስጥ ካደጉ ዩቲበሮች ውስጥ አይቻላቅም። እና ይሄንን በጣም ነው የምታዘበው። ምን አድርጋለች? ሁሉንም እንደው በተቻለ መጠን ጥሩ ደረጃ ያደረሰቻቸው ትናገራለች። ያው እንኳን አብሯት የሰራ ዩቲበሩን ቀርቶ አብረሽ እንኳን ለችግሯ የሚደርስላትም አንዳንድ ጊዜ ውልጭ ነው የምታደርገው ወጥተዋል። ግን የሚጎዳ ነገር አይደለም። የገኒ ንግግር ማለት ነው እና ብዙ ጥሩ ነገሯ የገኒ ጥሩ ነገሯ ነው የሚበልጠው። ያላትን ነገር እንኳን ቡና ምንም አፍልታ አብራ የምትበላ ናት። ማህበራዊ ጉዳይ የምታቅልች በጣም ብዙ ሰው ሲጎዳ እንኳን ገኒ እንደ ቤተሰብ ነው ስብስብ ብላ ያው ታውቃታላችሁ። ሁልጊዜ ማልቀስ ነው ሁልጊዜ መናደር ነው እንደውም ትናንት በቀደም ለታ ሲያነጋግራችሁ ቲክታክ ላይ ይመስለኛል አብርሽ። እኔ ግን ያየሁት ዩቲዩበር ላይ ተጭኖ ነው እና ገኒ ቻናሏ ምንድነው ምንድነው ቶፒኳ ምንድነው የዛ የምትመጣው ብሎ አንዱ ሲጠይቀው ሁለገብ ቻናል ነው አለ። እና እንደውም ኧረ የለቅሶ ይመስለኛል። ለምንድነው ገኒ ብዙ ጊዜ ያው በቃ ያዘነች እያለቀሰች ነው የምታሳልፈው? ይህንን እንኳን አይተሽ ቤቲ ማለት ነው የሆነ ባላንስ ልትጠብቂላት ይገባል። የፈለገ ነገር እንኳን ብታረግሽ እስክ በቃ ያለውን ነገር እስኪስተካከል ድረስ አንቺ ነሽ መረጋጋት ያለብሽ። ኖ ቻናሏን እኔ ዘጋ አድርጌው ከዛም በኋላ ባንተ ፊት አስረክበዋለው ምናምን ምናምን የሚል ደረጃ ወይም ደግሞ ስድብ ደረጃ መድረስ የለባችሁም። ባይ ዘ ወይ አንቺ ቲክታክ ላይ የሰራሽ በነበረ ሰዓት ገኒ ነች አይደለ? ለምን ወደ ዩቲዩብ መተሽ አትሰሪም ያለችሽ። እንደዚህ አይነት አይዲያዎች ቢገርምሽ ይሸጣሉ። አይዲያ በአሁኑ ሰዓት ይሸጣል። ምን ሰርቼ ምን ልስራ ዩቲብ ላይ ምን ይዤ ልቅረብ ብሎ እንኳን ወደግሞ ከቲክታክ እና ከዩቲብ ምን ይሻለኛል ብሎ ሰው ሲያማክራቸው እንኳን አስከፍለው ሀሳብ የሚሰጡ ሰዎች አሉ። ገኒ ግን በየዋህነቷ ነው። ግድ የለሽም ቲክታክ ላይ ዝም ብለሽ ቁጭ ብለሽ ከምትውይ ነይ እና ወደ ዩቲውብ ገንዘብ ስሪ አለችሽ። እውነትም ደግሞ አንቺም የሚዲያ ሰው ነሽ። አሪፍ ብቃት አለሽ፣ እየሰራሽ ነው። ከነብሰብች ከነባለ ቤት ሾተሽ እየሰራሽ ነው። ደስ ይላል። እኛም እየተመለከትን ነው። ግን አንዳንድ ነገር የሆነ የምትናገሪው ነገር አለ። ደስ የማይል ነገር የምትናገሪው ነገር እራሱ በማል አለ። ለምሳሌ አሁን ቲጂ ኬታሪንግ ምን አደረገች? ቲጂ በጣም የዋ ህብረተሰቡን ሄዳ የምታበላ ትርፍ ነገር የተወሰነ ነገር እንኳን ስታገኝ ሄዳ በቃ ለሚስኪኖች የምታበላናት ቲጂ ማለት ማለት ነው። አብሮ ላሏት እንኳን እኔ እንጃ ሰታ አትጠግብም። በእጇ ግን ቤቷ ውስጥ ያለ ጉዳይ የራሷ የቲጂ ጉዳይ ነው እንጂ ያንቺ ጉዳይ አይደለም። ትናንትና ቲጂን ታቋታላችሁ፣ እንደዚህ እንደዚህ ነው የምታረገው ቤቷ ውስጥ ላለችው ልጅ ብለሽ ስታወሪ ነበረ። ስለ ቲጂ ማውራት ምን ያስፈልጋል? አሁን የገኒን ጉዳይ እንኳን ጨርሰሽ ሳትጨርሽ አሁን ደግሞ ወደ ቲጂ ጋር ገባች። ቲጂ በጣም ጠንካራ የሆነች ወደፊት ገና ትልቅ ደረጃ የምትደርስ የእውነት የምትሰራቸው ምግቦች እንዲሁ አይተናቸው እንኳን በጣም የሚያስጎመጁ አይተሽዋል፣ አንቺም አይተሽዋል። ሰርታ ምግብ ላይ ፍለፊት የምታቀርባቸው እንዲሁም ደግሞ ለሰው የምታከፋፍለው ቁሌት ቁሌቱ ስታሳየሽ ራሱ ጣዕሙና መዓዛው ራሱ እንዲሁ ያስታውቃል ማለት ትችላለሁ። እና እንዲህ ምግቧ ራሱ ዝም ብሎ ነገር ነው ባለቤቷ። ብለሽ ስለ ቲጂ ምንም የሚያስፈልግ ነገር አይደለም። ባይ ዘ ወይ በጣም አትመጣጠኑም አንቺና እሷ። በጣም በስራ የምታምን ልጅ ነች እንትን ያየ እንትን ያላችሁና ቲጂ በራሷ መንገድ የምትሄድና ስለ ቲጂ አንቺ ልታወሪም አይገባም። እንደ በፊቱ ጥሩ ጥሩ ነገር እያወራሽ ፈታ ዘና የሚያደርግ ነገር እያወራሽ ቻናልሽም በዛ መልኩ ብታስኬጅ ነው የሚሻለው እንጂ ያሁን ያለሽበት መንገድ አያስኬድም። ለገኒም ቢሆን ይሄ ሊሆን አይ ገባትም ነበር መልሷ በእውነት በጣም ለብዙ ዩቲበሮች ቀና የሆነች ቤቷን ከፍታ የምታስገባ ብዙዎችን ጥሩ ደረጃ ያደረሰች ልጅ ናት፣ ገኒ ማለት ማለት ነው። አሁን ግን በቻናል ተጣላችሁ እና ምንም ይሄን ያህል መናገር አይገባሽ። ምክንያቱም እሷን ቻናል በማስተካከልሽ ብዙ ዩቲበሮች መተው አንቺ ጋር ዩቲብ እንዲከፍቱ ምክንያት ሆናሻለች፣ እይታ እንድታገኝ ገኒ ዝንጅብን በጣም ምክንያት ሆናሻለች አሁን ላለሽ ተመልካች እኔ እንጃ የመጀመሪያ ያንበሳውን ደርሻ የምትችል የምትይዘው ገኒ ዝንጅብላ፣ ምክንያቱም ስለ እሷ ነበረ ረጅሙን ጊዜ የምታወሪው ማለት ነው። እንደዚህ አድርገዋት ነበረ። በእውነት ትክክል ነሽ፣ አስተካክለሻል። ያንን እያወራሽ ራሱ ብዙ መልካም ተመልካቾችን አግኝተሻል እና ገኒን በዚህ ደረጃ ወርደሽ ከትላንትና ያን ያል መነጋገራችሁ ከእሷ ጋር ትክክል አይደለም ብዬ ነው ማስበው። እንግዲህ ገኒዬ ማለት ነው አሁን ጠንካራ ሆነሽ መስራት አለብሽ። ሌሎች አብረሻቸው ስሰሪ ከነበሩ ሰው ልጆች ጋር መስራት አለብሽ። ብቃቱ አለሽ፣ ሞራሉ አለሽ፣ ድፍረት አለሽ። ዋናው ኮንፊደንስ ነው። እዛ ላይ ደግሞ የመናገር ብቃት አለሽ፣ ገኒ ማለት ነው። ምናልባት የእይታ ማነስና አለማነስ ከሆነ በፊት በጣም ጥሩ ተመልካች ነበረሽ። ያኛውን ቻናሉን ከሸጥሹ በኋላ ነው እንደዚህ አይነት ውጣ ወረድ ያለ የዩቲዩብ ተመልካች ያለሽ እና ያንን አስተካክለሽ በአሪፍ ስራ እንደምትመጪ በጣም ባለሙሉ ተስፋ ነኝ። አብርሽን በዚህ አጋጣሚ እጅግ በጣም ላመሰግነው እወዳለሁ። እንደዚህ የሚጎዱ ወይም ደግሞ የሚከፉ በዩቲዩባቸው ዩቲዩብ ቀላል አይደለም ተለፍቶበት ተሰርቶበት ነው የሚገኘው እና እንደዚህ የሚጎዱ ሴቶችን በድፍረት ገባ ብሎ ያለባቸውን ችግር የሚፈታ ልጅ ነው እና አብርሽ በዚያ አጋጣሚ በጣም ልትመሰገን ይገባል። እንዲህ አይነት ችግር እንኳን ወደፊት ሊደርስባቸው ወይ ደግሞ ሊያደርሱ የሚፈልጉ ዩቲበሮች ቢኖሩ እንዲህ አይነት ተመልካች ወንድም ስላለ እንዲህ ነገር እንዳይሆን ቅድሚያ ይሰጣልና አብርሽ እንደዚህ የምትከታተለው ያለውን ነገር ተው፣ እንደዚህ አይደለም። በዚያ አያስኬድም። አንተ ልጅ ነህ፣ ወጣት ነህ፣ ብዙ ነገር ማሰብና መስራት በምትችልበት ሰዓት መተ እነሱ መዳኘት መቻል ራሱ ይሄ ብቃትን ነው የሚያሳየው። እና አብርሽ በጣም ነው የምናመሰግነው በዚህ አጋጣሚ። ቤቲም ብትሆኝ ከገኒ ጋር ያለሽን ነገር ማስተካከል ነው ያለብሽ። አሁን ያለሽበት ደረጃ ወይም ደግሞ ገኒን የተናገርሽበት ደረጃ በፍጹም ትክክል አይደለም። ምክንያቱም ገኒ አምና ነው ዩቲዩባን የሰጠችሽ አንቺም አምነሽ ነው ያስተካከል ችላት። ከዚህም በኋላ ግን ሚዲያ ላይ ወጥቶ ይሄን ያህል የመነጋገሩ ነገር ባይኖር በጣም ቆንጆ ነው። አሁን ደግሞ ጨራሽ ተላልፈች ደግሞ፣ ቲጂ ኬተሪንግን በጣም እየሰራች ያለች ዩቲዩበር ልታበረታቻት ታቻት ነው የሚገባው ጎበዝ፣ አብረን እንስራ ልትያት ነው እንጂ የሚገባው ቲጂ አቀራረብሽ ልክ አይደለም ማለት በፍጹም አትችይ። ምክንያቱም የቲጂ ቤት ማለት እኔ እንጃ ሁላችንም ሄደን የበላን ያህል ጠግበን የምንወጣበት እንደዚህ ያየናት ምታን በቃ ምግቧ ራሱ የምታቀርበው ምግብ ሁላችንም የበላን ያህል እንዲሰማን አድርጋል። አስደስታን የምታስወጣል ስለሆነች እሷን ባትናገሪያት በጣም ቆንጆ ነው። በአጠቃላይ የምትሄጂበትን መንገድ ተይኝ። እንደ በፊቱ በቃ ጨዋታ እና ቀንሽ የሚሻል መሰለኝ፣ ቤቲ ማለት ነው። እና እንግዲህ ለዛሬ የላችሁ የመጣሁት የገኒ ነው። ገኒ ይሄ በርቺ፣ አይዞች ቀን ይቀየራል። በፊትም ጎበዝ ነበር፣ አሁንም ደግሞ መስራት ትችያለሽ፣ አቅሙ አለሽ። ትሰሪ ያለሽ ውጭ ሀገር ልሄድ ምናምን እያልሽ ማለቃቀሱን ትተሽ ዩቲብሽን ጠንካራ ሆነሽ ያዡ ሁላችንም ከአንቺ ጎንነን፣ እንወድሻለን። በርትተሽ ስሪ። ሁላችሁም እንግዲህ መልካሙ እንዲገጥማችሁ እመኝላችኋለሁ። መልካም ጊዜ ይሆንላችሁ። ይባይ